አጋር ነው የውሃውን፣ ምናልባት ዲስትሌሽን ነው የሚባለው፣ ምንድን ነው የአማርኛ ማለት፣ አዲስ አበባ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ በሚባለው አውቀዋለሁ እና ኮሜርስንም አውቀዋለሁ። ማህበራዊ ትምህርት ግምት አዲስ አበባ የኢትዮጵያ አዲስ አበባ ዩኒቨርሲቲዎች ዩኒቨርሲቲ ራሱ ነው። ለማንኛውም የዩኒቨርሲቲ ከፍተኛ የትምህርት ተቋም ፕሬዚዳንቶች ኮሎኔል መንግስቱ ኃይለማርያም፣ ኃይለስላሴ፣ ዶክተር ማን ነው ሙላቱ ሰፋ፣ ከዛ ደግሞ ከተጨመረ ደግሞ ዶክተር መራራ ጉዲና፣ ወይዘሮ ሳህለወርቅ አይ፣ ነው የክልሎች ፕሬዚዳንቶች አሉ። ኢትዮጵያ ፕሬዚዳንት ቀዳሚ ኃይለስላሴ፣ ኮሎኔል መንግስቱ ኃይለማርያም፣ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ፣ ሳህለወርቅ ዘውዴ፣ ግርማ ወልደ ጊዮርጊስ እሳቸውን እና ነጋሶ ጊዳዳ ዶክተር ነጋሱ ከማራዶና ጋር ኢትዮጵያዊ ማለት ለማን አገር ነው የተሳተፈው? ማለት ነው። ማንም ወክሎ ኢትዮጵያን ወክሎ መንግስቱ ወርቁ ምናምን ሊሆን ይችላል አለ። ግን ግምት ነው። ከማራዶና ጋር የተጫወታል ኢትዮጵያ፣ ሙልጌታ ከበደ፣ አባቸው ሙልጌታ ልደየስ፣ ከማራዶና ጋር የተጫወተው ኢትዮጵያ አልደረስኩበት

ያለቀው ስላሴ ምን ፕሬዚደንቱ ከሳለ ወርቅ በኋላ የተተኩት እሳቸውን ናቸው። አጽቀ ስላሴ አምባሳደር ታዬ አጽቀ ስላሴ።